ቀሪ አውሊያ ያለባችሁ ሰዎች፣ ጠንቋይ ቤት የምትሄዱ ሰዎች፣ አምላክ የምታመልኩ ሰዎች አምላክ ማለት ይሄ የራሳችን አምላክ ብላችሁ ወሰንጋ ለአዶል ሙቲ ጠቋር አባ ቡሌ ፈረሰኛው ገለመል እያላችሁ የምታመልኩት ብዙ አርባ አራት አውሊያዎች አሉ። አርባ አራቱን የምታመልኩም ሰዎች አላችሁ። አንድ ሰው አርባ አራት አውሊያ የሚያመልካለ እና እንደዚህ የምታመልኩ ቤተሰቦች እስኪ እያመለካችሁም ሳይሆን ተያይዞ መጥቶ ልጆቻችሁን የሚያምስ እናንተን የሚያምስ ትዳራችሁን የሚያምስ በረከት የጠፋው ቤታችሁ ሰላም የጠፋው ሕይወታችሁን ሙሉ ጀዝባችሁ መንገድ ላይ የምትሄዱ ሰዎች ትዳር ሳታገኙ ቆማችሁ የቀራችሁ ሰዎች እንደገና ደግሞ ስራ ሳታገኙ ቆማችሁ ተምራችሁ ጨርሳችሁ የቆማችሁ የቀራችሁ ቅዠት የሚያስቸግራችሁ ብቻ ግን አውሊያ የምታመልኩ ሰዎች ማለት ነው። ይሄንን ስላችሁ አውሊያ የምታመልኩ ሰዎች በአውሊያ ተሳስራችሁ ተቆላልፋችሁ የመጣችሁ ቤተሰቦች እንደት እንዴት ነው ከዚህ የምንላቀቀው ብላችሁ ግራ የገባችሁ ሰዎች ማን ነው እሱ? ምንድነው እሱ አውሊያ እያላችሁ ከራሳችሁ ጋር የምትታገሉ እንዴት መጣ እንዴት እስከ ውስጣችንን እናውጣው። ብንቶ እንኳን በቅዠት ያስቸግረናል። ብንቶ እንኳን ህይወታችንን እየተተረማመሰ ነው። ልጆቻችን እየታመሙ ነው። የልጆች አይን ይይዛል፣ አይን ይታመማሉ ልጆች። ብዙ ጊዜ አውሊያ ቤተሰቦች አይን ይታመማሉ። እንደገና ደግሞ ይያዝባሉ ትዳር ይዙ ምናምን ላይፋቸው ብትር ያው ላይፋቸው ብዙ ውጣ ውረዳለው ማለት ነው። እናቶችን ብዙ ጊዜ በዚህ በአውሊያ ቤት ያሉ እናቶች ጉልበት ተይዘው፣ ግር ተይዘው፣ ጀርባ ተይዘው ቤት ውስጥ የቀሩ እናቶች አሉ። ተሳስረው ፍች ያጡ ለሐኪም እንኳን ያስቸገሩ ቤተሰቦች አሉ። ለሕክምና መላቀጡ የጠፋ ቤተሰብ አለ። ስለዚህ እነዚህ ቤተሰቦች አውሊያ ያለባቸው ቤተሰቦች ናቸው። ይሄ የሚመለክ አሁን የጠራሁላችሁ ጠቅላላ እነሱ ናቸው። እናንተ የማታመልኩትም የምታመልኩትም ግን ይመለከታቸዋል። የማታመልኩትም የምታመልኩትም የማታመልኩት ለምሳሌ እናንተ ሳታውቁት ውስጣችሁ ሰርጎ ገብቶ ያመችሳ ልጆች ናችሁ። እናንተ ግን አልተከተላችሁትም፣ ቤተሰብ ግን አመችሳ አድርገዋል። ቤተሰብ ወይ በህይወት የለም ወይ በህይወት አለ፣ በእድሜ ደክመዋል። እዛ ቦታ ላይ ሄዱ ይችላሉ፣ ያን ነገር ማድረግ አቁመዋል። ስለዚህ ወይ ወደ እምነታቸው አልመጡ ወይ ወደ እዛ ወደ ነበሩበት አልሆኑ ዝም ብለው የውሃ ላይ ውበት አሟሟታቸው፣ የማያምር ሰዎች። ዛሬ በደንብ አዳምጡኝ። እናንተ በተለይ ወጣቶች ካላችሁ ለልጆቻችሁም ለቤተሰብም ለዘርማንዘር ለዘር ማንዘርም ትተርፋላችሁ። መጀመሪያ መጀመሪያ ደረጃ አውሊያውን ጥላችሁ የምትመጡት ኩታ ገዝታችሁ ነው። ኩታ ጋቢ ትገዛላችሁ። ኩታ ጋቢ ትገዙና ጫካ ውስጥ የሚኖሩ አለበለዚያ ገዳም አካባቢ የሚኖሩ አለበለዚያ ደግሞ በጣም የደከሙና ራቅ ብለው ከሰው ወጥተው የሚኖሩ ብቻቸው ለሞት የደረሱ ለሞት ስላችሁ እድሜያቸው የገፋ የደከሙ በቃ የምንላቸው አይነት ሰዎች ወንድም ይሁኑ ሴት ፈልጋችሁ ጋቢ ትገዙና ኩታ ጋቢ፣ ድርብርብ ጋቢ፣ ኩታ ጋቢ ትገዙና እነሱን ሄዳችሁ የቤተሰብ ጣጣ፣ የቤተሰብ ዛር፣ የቤተሰብ ቃልቻ፣ የቤተሰብ አውሊያ የዘር ማንዘር የመጣ ተያይዞ ከኛ ጋር አለ፣ እኛ አናውቀውም፣ ግን በቤታችን አለ፣ ሕይወታችን ተተረማምሰዋል ብላችሁ ለነሱ ትነግራላችሁ። ለነሱ ትነግሩና መርቁን እነሱ ወይ አናቀውም ሊሏችሁ ይችላሉ፣ ወይ አው ሊሏችሁ ይችላሉ። አናቀውም ሲሉ በቃ እኛ መመረቅ ስለምንፈልግ ስለምንፈልግ ነው በትልቅ ሰው ቤተሰቦቻችን በህይወት የሉም፣ የት እንደምንመረቅ አናውቅም። ስለዚህ የምትመረቁት አመችሳና ቃልቻ ቤት ነው የምትመረቁት፣ ወይ አውሊያ ቤት ነው የምትመረቁት። ስለዚህ እዛ ላለመመረቅ ትልቅ ሰው ጋር ሄዳችሁ ነው ቱፍታችሁን የምታወጡት ቱፍታ የምታስደርጉት ከላይላችሁ ላይ ማለት ነው የምታስወርዱት። ሄዳችሁ አስመርቃችሁ ጀርባችሁ ላይ ነው እንደዚህ ትቱቱ ብለው የሚመርቋችሁ እዚህ ጀርባችሁ፣ ትከሻይን መርቁኝ። እንጀራ ታገኛላችሁ፣ ትከሻችሁ ሞገስ ይኖራችኋል፣ የሰው ፍቅር ይሰጣችኋል፣ የሰው መውደድ ይሰጣችኋል። ላይላችሁ ላይ ያለ ይሄ የአውሊያ አውሊያ ብዙ ጊዜ ማጀራትና ጭንቅላት ላይ አይደል እዚህ አካባቢ አይደል የሚይዘው፣ ና ወገብ ነው የሚይዘው። እዚህ አካባቢ ያለውን ሁሉ ነቅሎ እንዲያወጣላችሁ እንዲህ እንዲተፋላችሁ ታስደርጋላችሁ። በእኛ ሮጌትና በእኛ ሽማግሌ እመኑኝ፣ ይሄንን አርጉና እናንተ አይዩት። እሱን ካረጋችሁ በኋላ ያንን ጋቢ ትሰጡት ታልበስ ታለብሱና ተመርቃችሁ ወደ ቤታችሁ። እናንተ ስታስመርቁ ግን ለልጆቻችሁ፣ ለወንድሞቻችሁ፣ ለምናምን የሁሉንም ቤተሰብ የምትፈልጉትን ቤተሰብ የዘር ማንዘር ብላችሁ አስመርቁ። ለሁሉም ነው የሚደርሰው ይሄ ወንድምህት እንኳን ለብቻ ለብቻ ማድረግ አይጠበቅባችሁ። ከዛ ውስጥ ግን ሁሉም አለመፈለግ አለባቸው። ሁሉም አለ መፈለግ አለባቸው። የአንድ ሰው የሁለት ሰው ፍላጎት ብቻ ከሆነ ለራሳችሁ ከነ ልጆቼ እኔን ከነ ልጆቼ እንዳይነካኝ ከዚህ በኋላ ላልደርስበት ብላችሁ ነው ማስተፋት ያለባችሁ። ለቤተሰብ ሁሉ ደግሞ ከዚህ ነገር የሚወጡ ቤተሰቦች ከሆኑ ደግሞ ለቤተሰብ ሁሉ አለ በለዚያ፣ እናንተ አስተፍታችሁ ለነሱ ሁሉ ብላችሁ እነሱ የሚከተል ከሆነ አይወጣም ከዛ ቤት ውስጥ ሕይወታችሁ ሁሉ ነው የሚታመሰው። ስለዚህ እናንተ ስታስተፉ ጠይቁ። የማይፈልገውን ቤተሰብ አጣርታችሁ ነው የምታስተፉት ማለት ነው። ከዛ ቤታችሁ ትመጡና ቤታችሁ ትመጡና ይሄ እንግዲህ የአውሊያ ቄደር ነው። በደንብ ስሙ። እኛ አሁን ቄደር የምንለዋል አይደለ? አዲስ ዓመት ሲመጣ የምንጠመቀው ጥምቀት አለን። ንጹሕ ለመሆን አዲስ ሰው ለመሆን ወደ አዲስ ዓመት ስንተላለፍ አዲስ ለመሆን ቄደር የሚባል ጥምቀት እንጠመቃለን። ስለዚህ አዲስ ለመሆን የአውሊያ ቄደር የሚባል አለ። ከአውሊያ ወጥቶ ወደ አዲስ ህይወት፣ ወደ አዲስ ማንነት፣ ወደ አዲስ ሃይማኖት፣ ከዛ ከተበላሸው ወጥቻለሁ ጸድቻለሁ ስትሉ ወደየት ትመጣላችሁ? ወደዚህኛው ሃይማኖት ልትመጡ ስትሉ ቄደር ይባላል። የነሱ ስማቸው ስሙን ወስደውት ነው እንግዲህ ቄደር ጥምቀት ይባላል። የነሱ ከዛ ልትነጹ ማለት ነው። ግራዋ፣ አሁንም ግራዋ ግራዋ፣ ማንኛውም ነገር ውስጥ ይገባል ግራዋ እንደገና ደግሞ ሎሚ የምድር አፈር ነግሬያችሁ ነበር። ከዚህ በኋላ በሰማይ በምድር በየትም በኩል ያለ ከሰማይምና ከምድርምና ከየትም በኩል ያለህ እኛ ላናምንህ ላንቀበልህ ብላችሁ ነው የምትታጠቡት። እንግዲህ በእሱ ማለት ነው። የምድር አፈር ማለት ከመሬት ውስጥ የወጣ የምስጥ አፈር፣ የምስጥ አፈር ከመሬት ውስጥ የወጣ ምስጥ አፈር ቁልል ቁልል ያለች ያለችው ያለች እሷ አፈሯን ማለት ነው። እንደዚህ ቡጭቅ አርጋችሁ ከዛ ግራዋ ጨፍጭፋችሁ፣ እንደገና ደግሞ ነጭ ባህር ዛፍ አንድ ላይ ተዘብዝፎ አድሮ በሱ ውሃ ጸበል አርጋችሁበት። ጸበል የማትጠመቁ ጸበልን የማታምኑ ሰዎች ደግሞ ውሃ ጀሪካን ውሃ ገልብጣችሁበት በሱ ሙሉ ሰውነታችሁን ትታጠባላችሁ ማለት ነው። ነጻው ከዚህ በኋላ ወጥቻለሁ። ምንም አውሊያ ተከታይ አይደለሁም። የትኛውንም እምነት ተከታይ አይደለሁም። እኔ የፈጠረኝ የሰማይ የምድር አምላክ የፈጠረ የሰማዩ ጌታን ነው ማቀው። እናንተን አላውቅ ብላችሁ ልጆቻችሁንም እራሳችሁንም ታጸላላችሁ፣ ታጠባላችሁ። ታጥባችሁ የት ትሄዳላችሁ? ቸርች ከሆነ ቸርች፣ ቤተክርስቲያን ከሆነ ቤተክርስቲያን ትሄዳላችሁ። ጸድታችሁ ማለት ነው። ከዛ ምንድነው ነው የሚሆነው ከዛ ቤተክርስቲያን ንሳ አትገባላችሁ። ለነብስ አባት ችግራችሁን የነበራችሁበትን ላይፍ አሁን ጸድተን መተናል፣ ቆሽሸን ነበረ ሌላ ታሪክ ውስጥ ነበርን ብላችሁ ለነብስ አባት ትናገራላችሁ ማለት ነው። ነብስ አባታችሁ ያንን ሁሉ የሚሰጧችሁ የራሳቸው እምነት አለ፣ የራሳቸው ቅጣት አለ። እሱን ይሰጣችሁ ቅጣቱን ጨርሳችሁ አንድ በግ ትገዙና ፈትፍታችሁ በፊት ለምሳሌ ግብር ለአውሊያ ይገበራል። በግ ይታረዳል። ቦረንትቻ ጥቁር ግንባሩ ቀንድ ምናምን ምናምን እየተባለ የከለራቸው አይነት ሙሉ ጥቁር ሆና ወገቡ ላይ ነጭ ያለ መቀነት ያለው ግንባሩ ደግሞ ልብ ቅርጽ ያለው ምናምን በግ እየተባለ የየሃይማኖቱ የየአውሊያው አይነት ትታዘዛላችሁ። በግ አይደለም ከብትም በግም በሬም ትታዘዛላችሁ። እሱ እሱ ደግሞ ከሌላችሁ ላይ ጸድቶ እሱም እንዲወጣ አንድ በግ ትገዙና እሱን ፈትፍታችሁ ለእኔ ቢጤ ቤተክርስቲያን በር ላይ ያለ ታበላላችሁ። ሁለተኛ አውሊያ አይሆንም የምናበላው። እኛ የእግዚአብሔርን ሰዎች በእግዚአብሔር ተቸግረው የሚኖሩትን ሰዎች ከነዚህ ጋር ነው ግንኙነታችን። ከነዚህ ጋር ነው ላይፋችን። እያላችሁ ይፍቱን ነው የምትሉት። መፈታት ነው ይሄ ራሱ። ይፍቱን ይፍቱን ይፍቱን እያላችሁ ነው። ያንን እንትን የምታበሉት ፍትፍት የምታበሉት፣ ህልማችሁ፣ ላይፋችሁ፣ ህይወታችሁ፣ ልጆቻችሁ፣ ጤናችሁ እንዴት እንደሚስተካከል ታዩታላችሁ። ካውሊያ ለመውጣት በጣም ኢዚ ቀላል። ትጋት ግን ይፈልጋል መስዋዕትነት ይፈልጋል። ከዛ በኋላ ከንሳ በኋላ እግዚአብሔር ቤት ከእግዚአብሔር አለመራቅ ከእግዚአብሔር ጋር ገና አሁን ነው የተገናኛችሁት ከእግዚአብሔር ስራ ለመጥፋት አስራት በኩራት፣ እግዚአብሔር ብዙ አይደለም ከሌላችሁ፣ ሁለት ፐርሰንት በወር ለእግዚአብሔር ዝም ብላችሁ መቶ ብር ብትሰጡ የእውነቴን ነው ምላችሁ፣ ምን ተአምር ነው ከሰማይ የመጣችሁ ትላላችሁ። ይሄንን አድርጉና እኔ እጠየቅበታለሁ። እኔ እናንተ ፊት እዚህ ላይፍ ላይ አልቀርቡም፣ እናንተ ፊት ቲክቶክ አልሰራም። ይሄንን አድርጋችሁ ካልተስተካከለ ግን፣ ያለምንም ስህተት ስተት አደርጉ። ያለምንም ስህተት ስተት። ይመቻችሁ። በደንብ እነግራችኋለሁ። እውነታዊ ይሄ ነው አውሊያ ሲፈታ እንደዚህ ነው፣ ከላይላችሁ ላይ የምታላቅቁት።